እና ሀገራችን ዋጋ ካስከፈሉ እኛ ደግሞ ዋጋ ክፍል ማሳየት አለብን። ያ ነው ሊደርሽፕ ማለት ነው። መመኘት ስልጣን መፈለግ ክፋት አይደለም፣ ለሚፈልጉ ሰዎች ለሚያድጉ ሰዎች ምኞታችንም እኔ ጠቅላይ ሚኒስትር መሆን እፈልጋለሁ፣ ፕሬዚዳንት መሆን እፈልጋለሁ፣ ለሀገሬ ዲፈንስ ውስጥ ገብቼ ያገለግላለሁ የሚሉ ልጆች እንዲያድጉ፣ እንዲመጡ፣ እንዲወለዱ ነው የምንፈልገው። የኢትዮጵያ ስልጣን ብዙ የሚያስመኝ አይደለም፣ መጨረሻው ከውርደት አልፎ አያውቅም።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 ግን አንድ እንደው አድማጭ እንዲረዳልን የሚፈልገው ቅድምም ልደቱ የሰጠውን ሀሳብ እንደው ለማጠናከር እኛ ይህን ያልርቀን እንደው አድማጭ አሮጋንት እስከምንመስል ድረስ መንግስትንም ሕዝቡንም የእምነት ተቋማትንም የማህበረሰብ እድገታችንን ሁሉ ባዶ አርገን ስንናገር ጨዋነት ጎሎን በፖለቲካ የቱን ብንናገር የቱን ባንናገር እንደሚጠቅመን ጠፍቶን በድርጅት ፖለቲካ አቋማችንን ወስደን የቱን ለፖለቲካል ኮሬክትነክስ መናገር አቅቶን ወይም የዚያ ስብና አተን አይደለም። ምናልባትም እንደውም የዚያ ስብና እስረኞች ነን። በጣም ኮንሰርቫቲቭ ከሆነ ቤተሰብ የወጣን ሰዎች ነን። ግን የችግሩ መጠን ከእኛ ጥንቃቄና ከአንድ ሰሞን ከሚጠላን ሰው በላይ ሁኗል። ለኛ ከምንጠና እኔ አሮጋንት ይባላለሁ ከምባለው በላይ ይህን ነገር መናገር ፐብሊክ ኦፕኒየን የሚሰጠው የአደባባዩም ሰው ከቶ የሃይማኖት ተቋሙም ከቶ ፐብሊክ ስኮራሩም ከቶ መንግስትም ከቶ ሰንበዲ ሀስቱዱት ችግሩ ካል እና ዊዝ ኦል አግሊ ፊቸርስ የሚደርስብንን ነገር እያወቅ ለፖለቲካ ለሾርት ተርም ኢንተረስት የሚያስከፍለን ዋጋ እያወቅ ወይም ሰዎች ሊመጻደቁ የሚፈልጉትን ነገር እያወቅ ወይም ደግሞ በስሜት ውስጥ ያለው የመንግስት ደጋፊም ሆነ የእኛ ደጋፊ ይህን ያህል ክረሽ ስናደርገው ስሜቱን እንደምንጎዳው እያወቅ መነገር ስላለበትና የሀገሪቷ ችግር እዛ ደረጃ ስለሆነ ነው። ደግሞ መሪም ሲባል ደጋግመን ሌሎችን ስንወቅስ እኛም እያደረግን ነው። እነሱ ከመንጋቸው ላለመጣላት ብለው ከተጠነቀቁ እና ሀገራችን ዋጋ ካስከፈሉ እኛ ደግሞ ዋጋ ክፍል ማሳየት አለብን። ያ ነው ሊደርሽፕ ማለት። ሊደርሽፕ ፓስፋይንደር ነው፣ አስቀድመ ማየት አለበት ሊደርሽፕ አሪያ መሆን አለብህ። ሊደርሽፕ አንላይን ማድረግ አለብህ። ኢምፓወር ማድረግ አለብህ። እዛ ጽሁል እና ሳይንስም ስለሆነ እንጂ ያ ሾርት ተርም ሶፈስቲኬሽን ጠፍቶን እንዳልሆነ ይሄ ነገር የሚፈጥረውን መረበሽ በብዙ አካላት አተነው እንዳልሆነ አውቀን የምናደርገውና አስበንበት የተደረገ መሆኑን እንደው ብዙ አድማጭ እንዲገነዘበው ያስፈልጋል ለማለት ነው። ትልቅ ነጥብ ነው። አሁን የመጨረሻ ሀሳቦችን እናንሳ። በአንድ ምዩን በሌላ መንገድ ምን መደረግ አለበት የሚለውን ስናነሳ ነበር ግን የከሌ ይህን ቢያደርግ ወደሚለው ደግሞ ብንመጣ ደስ ይለኛል። በህዝቡ በኩል ማድረግ ያለበት ምንድን ነው? አሁን ፖለቲካው የመረዳዳት አብሮ የመደጋገፍ ሁኔታውን ሁሉም የሰበረበት ምሳሌ መተከል ላይ ለተፈናቀለ ህዝብ የአንዱ ክልል ወይም ሌላው ክልል ህዝብ ወይም ሌላ ምሁር፣ ሌላ ባለሀብት ለመርዳት አይንቀሳቀስም። ትግራይ ላይ ባለውም ጥቃት በደል ሌላው ድምፁን ሲያሰማ አይታይም፣ በአሁኑ ሰዓት ማለት ነው። ቀደም ሲል የሱዳን ጉዳይ ስናነሳ እንደዛ ስለሆነ ማለት ስለዚህ፣ የኢትዮጵያ ህዝብ ምን ቢያደርግ ይሻላል? ከዛ ቀጥሎ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ አንድ ሰው ሆነው ፓርቲው እንደዚህ እያደረጉ ነው ከተባሉ፣ በብልጽግና ደረጃም ልንገልጻቸው ካልቻለን፣ እሳቸው እስኪ ምን ቢያደርጉ ይሻላሉ የሚሉትም አንድም በሌላ መልኩም ነካክተነዋል። ዞሮ ዞሮ አሁን ይልቃል እንዳለው ማገሩ ያለበትን የችግር መጠን ወይም የችግሩን ጥልቀት ማግባቡ መረዳት ነው። ከዛ ነው መፍትሄው ሊመነጭ የሚችለው። እና ቅድም እንዳልኩ ሟርተኛ ተደርገን ልንታይ እንችላለን፣ ግን በእኔ ግምገማ ይህ ሀገር በዚህ አይነት ቀውስ ውስጥ ገብቶ ያውቅ? አሁን ትልልቅ የሚባሉትን ሶስት ክልሎች ውሰዳቸው። አማራ ክልል ወይም አማራ የሚባለው ህዝብ በታሪኩ እንዲህ አይነት ችግር ውስጥ ገብቶ ያውቅ? ኢህአዴግ በገባ በመጀመሪያ ዓመት ሁለት አመት በደኖ ላይ አርባ ጉጉ ላይ አሩሲ ባሌ ሀረር ብዙ ችግሮች ነበሩ። ብዙ አማራዎች በማንነታቸው ተገለዋል። ዳግም ተመልሶ የሚመጣ ችግር አይመስልንም ነበር። እሱ በእውነት ከዛ ተምረን ሁለተኛ አይደገምም የሚል ግምት ነበረ። ግን አሁን የምናየው በታሪካችን የአማራ ሕዝብ በማንነቱ በዚህ ደረጃ ተጠቅቶ ያልቅ እና ሞት የሞት ዜና እልቂት የለመድንበት ሁኔታ ነው የተፈጠረው። ይህን ያህል ሰው ታረደ ተገደለ ሲባል ሶስት ሰው እና አራት ሰው በመኪና አደጋ ሲሞት እኮ ዜና ተደርጎ ይሰራሉ። አሁን ዜና መሆኑ የቀረበበት ሁኔታ ነው ያለው። ትለማመድ ነው የሰው ልጅ ህይወት ረከሰ። እና ይሄ ኦሮሚያን እንውሰድ። በንጉስ ጊዜ እንተው፣ በደርግ ጊዜ እንተው፣ ባለፈው 27 ዓመታት ኦሮሚያ ውስጥ በዚህ ደረጃ ሰዎች በመንጋ የሚታሰሩበት ሁኔታ አልነበረ። ብዙ ሰው ይታሰር ነበር፣ በዚህ መጠን አለ። እንዳውም አንዳንዶቹ ቤተ መንግስት የገባው ኦሮሞ ነው ብለው በሚናገሩበት ዘመን ለኦሮሞ ህዝብ ጥቅም ነው የቆምነው ብለው በሚናገሩበት ዘመን ኦሮሚያ እስር ቤት ብትሄድ አሁን ሰዎች በፖለቲካ አመለካከታቸው በማንነታቸው የሚታጎሩበት ክልል ነው የሆነው። የምዕራቡ አካባቢ ላለፉት ሁለት ሶስት ዓመታት የተረጋጋ ህይወት የለም። ሴት ልጆች ውሃ ሄደው ቀርተው በሰላም መመለስ የማይችሉበት ሁኔታ ነው የተፈጠረው። ጦርነት የለየለት ጦርነት ነው ኦሮሚያ ውስጥ የገባው። እንግዲህ በየቦታው በተለያዩ አካባቢዎች የሚፈጠሩትን ግጭቶች ትተናችሁ ማለት ነው። ትግራይን እንውሰድ። ቲፒኤልኤፍ ሁል ጊዜ የ17 ዓመቱን የትግራይ ህዝብ ስቃይ ችግር እንደ አንድ ትልቅ የፖለቲካ ካፒታል ሲጠቀምበት ነው የኖረው። አሁን ትግራይ ውስጥ የተፈጠረው 17 ዓመቱ ምንም የሚያስገነዳ ሀውዜን ላይ በደርግ አውሮፕላን ገበያ ላይ ሰዎች መጨፍጨፋቸው ስንት ዓመት ነው የተወራው? አይደል ሁላችንንም ይዘገንንናል ያ ነገር። አሁን ግን በየቀኑ የምንሰማው ዜና ነው የሆነው። እንደው ምሳሌ ማለት ነው። ሌላው ክልል የምንሄድ ተመሳሳይ፣ አሁን መተከል ላይ ቤንሻንጉል ላይ በዚህ ደረጃ በታሪካችን የሰው ልጅ ልቅ ቅድቂት አይተናናቀ በአንጻራዊነት አንድ ክልል ከሌላ ክልል ልሻል ይችላል። ግን አገሩ ሁሉ ቀውስ ውስጥ ነው። ምንድን ነው የተሻለ ነገር ውስጥ ያለ ነው? እኛ ኮ ይሄ ለውጥ መጣ ሲባል እኮ ካለፈው የተሻለ ነገር እንዲመጣ እኮ ነው አይደለም ህዝቡ የተመኘው። ይሄን ነበር እኳ አይደለም፣ አንድ ቦታ ላይ ስናገረው ነበር። የመጀመሪያው የዶክተር አብይ ንግግር ለምንድን ነው ሁላችንም ሁላችንን ያስደሰተን የወደድነው? እንትና ዲያቆን ዳንኤል ክብረት ያኔ ስለዛ ንግግር አንድ ነገር ሲናገር ሰምቼው ነበረ። ጸረ የሚሉ ቃላቶች ንግግር ውስጥ ተወገዱ የሉም ጠፋ አለ። እውነቱን ነው። ምን ያህል አሁን ያን ነገር እንደሚያስታውሰው ሰው አላውቅም። አሁን ግን እስኪ ሬዲዮ ክፈት፣ እስኪ ቴሌቪዥን ክፈት፣ የመንግስት ነው ጸረ ሲል እኮ ነው የሚበላው ከሀያ ሰባቱም እንትን ዘመን በባሰ ሁኔታ ጸረ ምናምን፣ ጸረ ልማት፣ ጸረ ሰላሞች፣ ተደመሰሱ፣ ታሰሩ፣ ተያያዙ ሲባል ነው ለውጡ የት ላይ ነው የመጣው? አንዳንዶቹ በጣም የሚያሳዝን ሁኔታ ነው። አሁን ለውጥ መጣ ብለው ሲመጻደቁ የምንሰማቸው ሰዎች ሲመኙ የነበሩት የመሪ ለውጥ ነበር ማለት ነው። ሲመኙ የነበሩት የድርጅት ስም ለውጥ ነበር ማለት ነው። ወይም ደግሞ ሲመኙ የነበሩት ህወሀት የሚባል ድርጅት ተደምስሶ ጠፍቶ ማየት ነበር ማለት ነው። እኛ ለውጥን በዛ አይደለም የምንለካው። የስርዓት ለውጥ ነው፣ የመዋቅር ለውጥ ነው የህጋት ለውጥ ነው እንጠብቀው። ምን ተለወጠ? በዚህ ረገድ ምን የተለወጠ ነገር ያለው? የባሰ ነገር ነው እየመጣ ያለው? እኔ ይህን ለመገንዘብ ኮመን ሴንስ ያንሰናል ወይ እንደ ህብረተሰብ እንዴት ነው በዚህ ላይ የምንለያየው? እና እኔ ይህን የችግሩን ጥልቀትና ስፋት በአግባቡ ካልተረዳ ነው እና ወዴት ሊወስደን እንደሚችል በቀላሉ መገመት ማንችል ከሆነ መፍትሄውም ላይ የምንስማማ አይመስልም። እና በተደጋጋሚ ብለነዋል፣ ሰነድ አዘጋጅተን አሰራጭተናል። አሁን በስልጣን ላይ ባለው ብልጽግና በሚባል ፓርቲ የኢትዮጵያ ችግር ከዚህ ቦታ በኋላ ሊፈታ አይችልም። ምርጫ በማካሄድም የኢትዮጵያ ችግር ሊፈታ አይችልም። ምናልባት ምርጫው እንዳውም የበለጠ ችግራችንን ሊያባብሰው፣ ሊያወሳስበው የበለጠ ቀውስ ውስጥ ሊቀጠል ይችላል። አሁንም በድጋሚ የምንለው አንድ አይነት ሁሉን አቀፍ የሆነ የሽግግር ሂደት ውስጥ ማለፍ አለብን። ከምርጫ በፊት መሰራት ያለባቸው ወደ ተጨባጭ ብሔራዊ መግባባት ሊያመጣን የሚችል የሽግግር ሂደት ውስጥ መገባት አለበት። ወደዛም ማንገባ ከሆነ ከቀውስ ቀውስ ነው የምንሸጋገረው። ግን ሁልጊዜ ከቀውስ ቀውስ እየተሸጋገርን አገራዊ ሕልውናችን ይቀጥላል ማለት አይደለም። ያን እድል ሁልጊዜ እናገኛለን ማለት አይደለም። እያጣ ነው ነው፣ የራቀን ነው፣ ሄደው መቼ ይሆናል ነው ጥያቄው እንጂ እኔ ሮኬት ሳይንስ አይደለም። ይሄን መረዳት ፖለቲከኛ መሆን አያስፈልግም ይህን ለመረዳት ምንም ሬዲዮ ቴሌቪዥን አንድ ቀን ከፍተህ ማዳመጥ እኮ ነው የኢትዮጵያን ተጨባጭ ሁኔታ ተማይት እንዴት ነው ሰዎች ታዲያ ለውጥ መጣ ብለው። አሁ ኢትዮጵያ ውስጥ እንደዚህ አይነት ነገር በጣም የሚያሳዝን ነገር ነው። ምንድን ነው የት ነው ለውጥ? ጥቂት ሰዎች ተቃዋሚ ፓርቲዎች ከውጭ ሀገር ወይም ከኤርትራ ኢትዮጵያ ስለገቡ ወይም ሹመት ስላገኙ ትናንት ተቃዋሚ የነበሩ ሰዎች ይሄ ነው ለውጥ? ሄደን ሄደን በአንድ ድርጅት አምባገነንነት አይደለም በአንድ ግለሰብ ዕጣ ፈንታችን የሚወሰንበት ሁኔታ ነው ውስጥ ነው የገባነው። እኔ አይደለሁም የምለው፣ የድርጅቱ ከፍተኛ ካድሬ ሰሞኑን ብለውታል። ዶክተር አብይ ከሌሉ ኢትዮጵያ አትኖርም። ቁርጣችን ነገረ ብልጽግና ከሌለ እንኳን አላለም አላለም። ይሄ ትክክል አይደለም። በዲሞክራሲ መመዘኛ፣ በማንኛውም መመዘኛ እንዲህ አይነት አስተሳሰብ ይዞ አንድ ፓርቲ ይህን ሀገር ከችግር ያወጣል ብሎ ማንም ሊያሳምነኝ አይችልም። ይሄ በፅንሰ ሀሳብ ደረጃ በቲዮሪ ደረጃ ያለ ነገር አይደለም። በግምት ደረጃ ያለ አይደለም። ላለፉት ሶስት ዓመታት ከቀውስ ወደ ቀውስ የሚያሸጋግር ስርዓት እንደሆነ ይሄ ስርዓት አይተናል። ምን አዲስ ነገር ሊያመጣ እና ይሄን የስልጣን ጥያቄ አድርጎ የሚያስብ ሰው ካለ ይሄን የተለየ አቴንሽን የመፈለግ ምናምን፣ እኔ የጤና ችግሬ ያለሁበት ሁኔታ በፖለቲካ አንድ ቀን እንድቆይ የሚያደርግ አደለም። እውነቱን ለመናገር አንድ ቀን መቆየት አልነበረብኝ፣ ግን ይችን ሀገር በዚህ አይነት ቀውስ ውስጥ ሆኖ ጥሎ መሄድ ይቻል አደለም። በእውነት ያስገድዶን ነው እንጂ ሌላ ምኞት ኖሮ እና አደለም ስልጣን የማግኘት ጥያቄ ቢሆን ኖሮ ምንም ጥርጥር እኮ የለም። ብልጽግና ባልኮ መሆን ይችል ነበር ተጠይቀን አለ። እሱ አይደለም ጥያቄያችን፣ የአገር ሕልውና ጉዳይ ነው የሚያስጨንቀን። ልጆቻችን ነገ ኢትዮጵያ ብለው የሚጠሯት አገር ይኖራቸዋል ወይ ነው እያሳሰበን ያለው ይሄ ነው እና ሁሉም ቤተሰብ ሁሉም ዜጋ በዚህ ደረጃ ችግሩን ማየት ያለበት ይመስለኛል እያልን ያለ ነው እኮ አሁን እንጣል አይደለም፣ ስልጣን ልቀቅና ስልጣን እንውሰድ አደለም እያልን ያለ ነው። ቁጭ ብለን ተነጋግረን ያገሩን ችግር ልፍታኮ ነው እያልን ያለ ነው። የስልጣን ጥያቄ አድርገው የሚያስቡት ሰዎች አሉ። እንደ እሱ አደለም። ስልጣን ምንም እኔ በግሌ የሚጠይቀኝ ፍላጎት የለኝም። ስልጣን የሚባል ነገር ማየትም አልፈልግም። እሱ አደለም ጥያቄ። ስልጣንን የሚወዱ ሰዎች ለሀገር ከሰሩ የያዙት ችግር የለውም። እኛ ችግራችን እሱ አደለም። እና እኔ ከባድ ጊዜ ነው። ተነጋግሮ ለመተማመንም ለመረዳዳትም በጣም የተቸገርንበት ጊዜ ነው። ያሳዝናል፣ የኢትዮጵያ ጉዳይ በዚህ ደረጃ መሆኑ አየህ። ያለፈው ስርዓት አይዲዮሎጂ አለው፣ መስመር አለው፣ ማንነቱን ታውቃለህ። በግልጽ ነው የሚነግርህ። ለመከራከርም ለመሞገትም ቀላል ነበር።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 ክለምዚ የሆነ ተምሎች ላይ በጣም አሳሳች የሆነ ኃይል ነው። ለመሞገጥ እንኳ አስቸጋሪ ነገር ነው እና በህብረተሰቡ ንቃተ ህሊና እየተጫወተ አሳሳች ነገሮችን በየቀኑ እየመገበ የራሱን የፖለቲካ የበላይነትና ቀጣይነት እያሰበ የሚሰራ ድርጅት ነው ያለ እና ይሄ የሚያሳዝን ነገር ነው በእውነት እና እኔ ቅድም ይልቃል ያለው ነገር ፖለቲካሊ ኮረክት መሆን በደንብ ጠንቅቀን እናውቃለን። ህዝቡ አሁን ማዳመጥ የሚፈልገውን ነገር፣ የሚያስደስተውን፣ ከዚህ ስንወጣ እኛን ሄሮ ያስብል የሚችለውን ንግግር ጠንቅቀን እናውቀዋለን። እሱ ግን ቅልጦት ነው ለኢትዮጵያ አይጠቅምም። አይጠቅምም። በጣም የሚያሳዝነው አሁን የእኛ ተቃዋሚ የሆነው እኛን በመተቸት ደግሞ ያሉ ሰዎች የሚያሳዝነው እኮ የሀያ ሰባት ዓመቱ ስርዓት አካልና ምሳሌ የነበሩ ሰዎች እኮ የኢትዮጵያ አዛዥ ሆነው አሽከር ሆነው አገልጋይ ሆነው እኛን ሲያስሩ ሲፈልጡ ሲቆርጡ የነበሩ ሰዎች እኮ ነው የሚያሳዝነው፣ እኮ ይሄ ነው። አየህ፣ እነሱ ሁልጊዜም የአገር ጉዳይ አይደለም የሚያሳስባቸው፣ እናቴን ያገባ ሁሉ አባቴ ናቸው። ከመጣው ምንም አትጠራጠር። ነገ የዶክተር አብይ ስርዓት ቢወድቅ እኛንን ምናልባት የተወሰነ ክሬዲት የምንሰጠው ኧረ እባካችሁ በዚህ መልኩ አትዩት፣ ጥሩም የሰራው ነገር አለ ብለን የምንከራከረው እኛንን ሆነው አሁን በዶክተር አብይ ዙሪያ ያለው ሀይል ነገ ደግሞ የበለጠ ተቃዋሚ የሚሆነው እሱ እንደምስሳቸው እናጥፋቸው ነው። አብዛኛው አሁን የዶክተር አብይ ደጋፊ ሆኖ ሲጮህ ማየው አብዛኛው ሰው ፊልሙን መለስ ብለህ ብታየው እኮ ጠቅላይ ሚኒስትር መለስ የዞሩ የሞቱ ጊዜ አልቃሽ የነበረ እኮ ታላቁ መሪያችን ባለ ራዕይ መሪያችን እያለ እኛን እኮ ሲኮንን የነበረ ኢትዮጵያ በታሪኳ እንዲህ አይነት መሪ አግኝታ አታውቅም ሲለን የነበረ እኮ ነው። አሁን የውሃ ጠላት ከኛ በላይ ሆኖ እኛን እኮ ለመተቸት ሲጥር የምናየው። እንዲህ አይነት የፖለቲካ መዝቀጥ አሳዛኝ ነው በእውነት። እና ይሄ የአገር ጉዳይ የጋራ ጉዳይ ነው። እኛ ስልጣን ስጡን አላለም፣ ከስልጣን ውረዱና እኛ እንቀመጥ አላለም እሱ። አይደለም ፍላጎታችን የአገር ህልውና ነው የሚያሳስበን፣ ልጆቻችን እንዴት የሚቀጥል አገር ይኑራት ነው ጥያቄያችን። እና ሰው በዚህ ደረጃ ቢረዳው ጥሩ ነውሳ። ልደቱ ብዙውን ነገር ዶበታል። ስለዚህ ልደቱ ከተናገረ በኋላ ምን እንደምን አላውቅም ግን እንደ ተባለው ስልጣን መመኘት፣ ስልጣን መፈለግ ክፋት አይደለም። ለሚፈልጉ ሰዎች፣ ለሚያድጉ ሰዎች ምኞታችንም እኔ ጠቅላይ ሚኒስትር መሆን እፈልጋለሁ፣ ፕሬዚዳንት መሆን እፈልጋለሁ፣ ለሀገሬ ዲፈንስ ውስጥ ገብቼ ያገለግላለሁ የሚሉ ልጆች እንዲያድጉ፣ እንዲመጡ፣ እንዲወለዱ ነው የምንፈልገው። ግን አንፎርቹኔትሊ እኛ ደግሞ እንደዛ ብቻ እንድንመኝ አላል ገና በኔሽን ቢልዲንግ ቲሲስ አንቲቲሲስ እየተባለ አገሩ ይቀጥሎ ነው አይቀጥሎ ነው። ይሄንን አዋደን መልክ ባለው ሁኔታ ትንሽ እንዲራመድ እንደ ትውልድ የራሳችን ኃላፊነት እንዴት እንወጣ የሚል ነው ሀገራችን። ስለዚህ ተራ ምኞት ፕራክቲካል ያልሆነ ምኞት ልመኝ አልችልም እኔ ነው። በዛ ደረጃ ምናልባት ልጅ የደርስ እንደሆነ አላውቅም እንጂ እኔ አገሬ ውስጥ ያለው ችግር እኔን ካስከበረም ሊያስከብረኝ የሚችል በፕሮሰስ ውስጥ ትንሽም የጠብታ ያህል አስተዋጽኦ ካደረኩ፣ ያ ነው ለእኔ ስልጣን ማለት። በድፍረት ሌላው ሰው የማይናገረውን ሪስክ ስጄ ስናገር፣ ያ ነው ለእኔ ክብርና ሞገሴ። ብዙዎች እየተቀየሙኝ ምንም ነገር ሳላገኝ ሁች ኩዳ ዞሯች በሌላው ህይወት ብሄድ ብዙ እርቀት የሚሄደውን ነገር ሰውቼ የምችላት ማረጌ ለህሌና ያረፍት ህይወቴንም ትርጉም ያለው የሚያደርግልኝ ስልጣን ለእኔ ያ ነው። ክብሬ እዛ የኢትዮጵያ ስልጣን ብዙ የሚያስበኝ አይደለም። መጨረሻው ከውርደት አልፎ አያውቅም። እና እውነቱን ለመናገር ከዛ በላይ ልባችን ትልቅ ነው። እኛ ከአንድ ፖዚሽን በላይ ይሄ የማደርገው ነገር በጣም ኢምፖርታንት እንደሆነ አምናለሁ። ስለምን ያንን ለማግኘት ጮሌ መሆን ምናምን፣ በዛ ሾርት ከት መሄድ፣ ሰዎች የሚፈልጉትን ማድረግ፣ በአጭር ጊዜ ህዝቡን ማስደሰት፣ ቬሪ ሲምፕል። ይህንን ውጣ ውረድ የምንቀበለው ከዛ ርቀንም ስለሄድን መሆኑን ማወቅ አለባቸው። ተራ ስልጣንማ፣ እነዚያ የተሰበሰቡ ሰዎች ምን የተለየ ነገር አላቸው ከኛ? እና ከዛ ያለፈ ፍላጎትና ትልቅ ልብ ከአንድ የስልጣን ዘመን በላይ ያለፈ ለሀገራችን ፍላጎትና ራዕይ ስላለን የምናደርገው መሆኑን እንደው ሁሉም ሰው ሊገነዘበው ይገባል። ከዛ ባለፈ ደግሞ አንዳንድ ሰዎች እንደው ይዩት ትንሽም ያስቡት አሁን የግንቦት ሰባት ሰዎች። ከኔና ከልደቱ ጋር ይህን ያህል የተራራቅ ነው በሀገራችን አመለካከት? እኛ ሀገራችን እንድንጠፋ ፈልገን ወይስ አለረዳው ብለን ወይም ስልጣን ፈልገን ነው ወይስ እነሱ የሚሉት ሀሳብ ለእኛ በጣም ርቆን ነው? እና በዛ ደረጃ እንደልህ ውስጥ ስለገቡ እንደው ከረጁ ስላላቸው ቆም ብለው ቢያስቡ። ያ የተጫናቸው አመለካከት በልጅነታቸው ፎርማቲቭ ስቴጅ የገባ የቁጥጥር የመደምሰስ የማጥፋት አመለካከት እንጂ ይሄ መልቲፕሊሲቲ ኦፍ ናሬቲቭስ ቢኖርበት ኑሮ እንዴት እንጣላለን እኛ? ዶክተር አብይ በትክክል የሚናገሩትን ቢሆኑ እስክንድር እንዴት እስር ቤት ይሆናል እስ ሌሎችስ ካውንተር ናሬቲቭ አላቸው ተብሎ? አሁን እሳቸው የዚህ የሊበራል ዲሞክራሲ እና የሀሳብ ፖለቲካ አራማጅ ነኝ እያሉ ከልደቱ ጋር በዚህ ደረጃ እንዴት ይጣላሉ? ስለ እውነት የሚናገሩት ከሆነ ከእኛ ጋር በዚህ ደረጃ የአገር ጠላት አድርገው እስከ ማያት ድረስ እንዴት ያሳያል። ሶ ሰምቲንግ የተሳሳተ ነገር እንዳለ ይሄ ማሳያል። ስለዚህ ራሳችንን እያታለን፣ ሀገራችንም እየጎዳን በዚህ ሀዘሮች ውስጥ ከምን ቆይ፣ በድፍረት ማሰብ በድፍረት አቋም መውሰድ እና በችግሩ ልክ ተረድቶ ቆም ብሎ መንገድን እና አቅጣጫን ለመለወጥ እንደው ይሄ ትልቅ ልብና ትልቅ ጀግንነት እንደሆነ አውቃለሁ። ማንም ሰው የሚያገኘው ነገር አይደለም። ፎርጻት ማለት ተሳስቼ ነበር ብሎ ከራሱ ጋር ታግሎ መንገዱን ቀይሮ ከእውነት ጋር ታርቆ መሄድ እና ለዛ ክብር ይብቁ ነው የምለው ነው። ሀገራቸውንም ራሳቸውንም ከሚያዋርድ መንገድ ብዙዎቹ ቢወጡ ራሳቸውንም ልጆቻቸውንም ታሪካቸውንም ያስከብራሉ፣ ለሀገራቸውም የጠቀመ ነገር ያደርጋሉ። ከዛ ውጭ ደግሞ በዚህ በሚታየው መንገድ እንዳልሆነ አውቆ ሌላው ሰው በድፍረት ሌሎች አማራጮችን ማየትም መጀመር አለበት። በቃ ይሄ ብልጽግና በሚባለው ሀሳብ ዲስኢንቴግሬት እያደረገ ራሱም እየሞተ ሀገራችንም እየጎዳ ስለሄደ ከዚህ ባለፈ ማሰብንም ሌሎች የፖለቲካ ሀይሎችና ሲቪክ ማህበራት በዛ ደረጃ ማሰብ